በርካቶች የዕለት ተዕለት እንቅስቃሴያቸውን ለማሳለጥ ለአገልግሎት የሚያውሉት የማብሰያ ዘዴ ለጤና ብሎም ለአካባቢ ደህንነት ጠንቅ ሲሆን ይስተዋላል። የውሃና ኢነርጂ ሚኒስቴርም የሕዝቦችን ጤና ለማስጠበቅ ብሎም ኃይልን በመቆጠብ ረገድ ከፍተኛ አስተዋጽኦ አለው ያለውን ፍኖተ ካርታ ይፋ አድርጓል። ከዚህ ቀደም የኢትዮጵያ የኢነርጂ የማሳ የንጹህ ኢነርጂ ማብሰያ ሮድማፕ ወይም ፍኖተ ካርታ አልነበረንም። ይህን ፍኖተ ካርታ ቅድም የጠቀስኳቸው ጉዳዮችና ሌሎችን በአጠቃላይ ችግሮችን የሚቀርፍ ነው የሚሆነው። ይህ ፍኖተ ካርታ በቀጣይ አስር ዓመታት የሚተገበር ስለሚሆን በትንሹ ይህ ፍኖተ ካርታ በአስር ዓመት በኋላ 93 ሚሊዮን ህዝብ ኢትዮጵያኖች ተጠቃሚ ሆናል ብሎ ይታወሳል። አክሰስ ያገኛሉ። ለምን ለንጹህ ማብሰያ ቴክኖሎጂ፣ ለንጹህ ማብሰያ ኤነርጂ አክሰስ ያገኛሉ ብለን እናስባለን። የክሊን ኩኪንግ ሮድ ማፕ ታዳሽ የኃይል ምንጮችን ከማስተዋወቅም በዘለለ በክላይሜት ፋይናንስ አዲሽናል ተጨማሪ የገቢ ምንጭም ሊሆን ይችላል። ባለፉት 13 ዓመታት ወደ 2 ሚሊዮን ዶላር አካባቢ ካርበን ሽጠን በዚህ ስራ ለማህበረሰቡ ለተጠቃሚ ማህበረሰቡ ከካርበንም ገቢ እንዲያገኝ ማድረግ ችለናል። ስለዚህ አሁን ዓለም የሄደበት ያለውን መንገድ ለመከተል የዚህ አይነት ሮድማፕ የዚህ አይነት አመላካች መንገዶችና ስትራቴጂዎች ያስፈልጉናል። ለቀጣይ አስር አመታት ተግባራዊ የሚሆነው ፍኖተ ካርታም ከብክለት የጸዱ 36 ሚሊዮን ገደማ ማብሰያዎችን ለማህበረሰቡ ተደራሽ ለማድረግ የሚያስችል ሲሆን በዚህም ከ90 ሚሊዮን በላይ ሕዝብ ተጠቃሚ ይሆናል ተብሎም ይጠበቃል። ቴርስሬ እና ከዛ በላይ ብቃት ያላቸው ስቶቮች ደግሞ ይካፈሉ ብለን እናስባለን። እንዲሁም የኢሚሽን ሪዳክሽን በተመለከተ ወደ 75 ሚሊየን ሜትሪክ ቶን ካርቦን ዳይኦክሳይድ ኢኩዊቫለንት ይቀነሳል ብለን እናስባለን። በትንሹ ደግሞ ወደ 320 ሺ ግለሰብ ስራዎች የስራ እድል ይፈጠራል ብለን እናስባለን። በቀላችን መሰረት በዛው ልክ ደግሞ ከጊዜ ከመቆጠብ አንጻር 13 ሚሊየን ሰዓት በአመት እንቆጥባለን ማለት ነው። እናቶቻችን በዚህ በክፍት በኦፕን ፋየር በሚጋግሩበት ጊዜ በጣም ከፍተኛ የሆነ ጭስ ይስባሉ። ያ ደግሞ ለእናቶች ጤና ለናቶች ብቻ ሳይሆን ለልጆችም ጤና ከፍተኛ ጉዳት ያመጣል። የክሊን ኩኪንግ ሮድማፕ ለኢትዮጵያ እና ለሕዝባችን በተለይ በገጠሩ ላለው ሕዝባችን መሰረታዊ ለውጥ ሊያመጣ የሚችል ነው ብለን እናስባለን። እንደ ኢትዮጵያ ከብክለት የጸዱ ታዳሽ የኃይል አማራጮችን ተግባራዊ ለማድረግ የተሰራ የሚገኝ ሲሆን በዚህም በርካታ ውጤቶች ተገኝተዋል። ንጹህ የማብሰያ አማራጮችን መሰረት ያደረገው ፍኖተ ካርታም እንደ ሀገር እየተሰራ ያለውን የታዳሽ ኃይል ትግበራም ውጤታማ እንዲሆን ያግዛል። ብሔራዊ ኤሌክትሪፊኬሽን ፕሮግራም ቀርጽ እንገኛለን። የብሔራዊ ኤሌክትሪፊኬሽን ፕሮግራማችን ስጠናቀቅ በትንሹ 65 ህዝባችን ከብሔራዊ ግሪድ የኤሌክትሪክ ተጠቃሚ እንዲሆን ነው ያቀድነው። ቀሪው 35% ደግሞ ከኦፍግሪድ ቴክኖሎጂዎችን ማለትም እንደ ሶላር ኒግሪድ ሶላር ሆም ሲስተም እንደ ሶላር ስታንዳርድ ሶላር ሆም ሲስተም ነው። በማብሰያ ደረጃም እንደዛው ባዮጋዝ እየተጠቀም እንገኛለን። ኩኪንግ ሶፎችን እየተጠቀም እንገኛለን። ሌሎችም ቴክኖሎጂዎችን ጥሩ እንጠቀማለን። 60 ሺህ በላይ የኤክስቴንሽን ሰራተኞች በየቀበሌው የተበተኑ አሉ። ሰፊ ስራ እየሰሩ ያሉ የልማት ጣቢያ ሰራተኞቻችን አሉ። እንዲሁም ደግሞ ከ13 ሺህ በላይ የሆኑ የአርሶ አደር ማሰልጠኛ ማዕከላት በየቦታው አሉ። እነዚህ ማዕከላትን በመጠቀም ይህን የተሻሻለ ምድጃ ብናስፋፋ የደን መጨፍጨፍንና የደን የመሬት መራቆትን እናስቀራለን። የንጹህ ማብሰያ ቴክኖሎጂ ፖሊሲና ስትራቴጂን በማርቀቅ የኅብረተሰቡን የአኗኗር ዘይቤ የማሻሻል ስራዎችም ተጠናክረው ይቀጥላሉ።